የሚወዷቸው ገነት ይወይሏቸዋል። ኢትዮጵያውያን የሀገር ዋርካ ሲሉ ያልቋቸዋል። የሰላም መምህር፣ የአንድነት አባት ናቸው። ሰው ሆኖ ሰውነት ይቀድማል የሚሉት ታላቁ የእስልምና ሃይማኖት መምህር ተቀዳሚ ሙፍቲሂ ሐጂ ዑመር ኢድሪስ ዘለቀ። ተቀዳሚ ሙፍቲሂ ሐጂ ዑመር ኢድሪስ በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር 1929 ተወለዱ። ሙፍቲሂ ሐጂ ዑመር ኢድሪስ ለእውቀት የነበራቸው ፍቅር ለስድስት ዓመታት ከስድስት ወር ያክል ቆሎ እየተመገ ገቡ ቁርአንን እንዲቀሩ የዕልም ጥማታቸውን በረሃባቸው እንዲያስታግሱ ለሀገርም እንዲተርፉ አድርጓቸዋል። የእሳቸው ስጋት የልጅነት መንገዳቸው በሀገሬው ፍቅር የተገለጠ ነው። እኒህ በአስደናቂና ለብዙዎች ትምህርት በሚሆን መልኩ የልጅነት ታሪካቸውን የከተቡት ሰው እንዲች ባለችው ጥቂት ጊዜ ታሪካቸው ቢነሳ የሚያልቅ አይሆንም። ሙፍቲህ ሐጅ ዑመር ኢድሪስ ከአምስት አስርተ ዓመታት በፊት ነበር አዲስ አበባ ላይ የከተሙት። ሙፍቲህ በአዲስ አበባ ተምረዋል አስተምረዋልም። ከአምስት አስርት በላይ የሚሆኑ ሃይማኖታዊ መጻሕፍትንም ጽፈዋል። ቅዱስ ቁርአንን በኑር መስጂድ ያለ ረፍት አስተምረዋል። በትርጉምም በርካቶችን እንዲረዱት አድርገዋል። ሐጅ ዑመር የዕውቀት ደረጃቸው ከፍተኛ ላይ በመድረሱ የአዲስ አበባ የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው ሀገሪቱ እንዲመልሱ አቅም አላቸው በማለት የሙፍትህነት ማዕረግን ሰጥቷቸዋል። በዚህም በተለያዩ ጊዜያት ሙስሊሙ ማህበረሰብ የሚያነሳቸውን ጥያቄዎች በቅንነትና በፍትህ መልሰዋል። ሙስሊሙ ማህበረሰብንም በፍትህ አስተዳድረዋል። በኢትዮጵያ በተለያዩ አካባቢዎች የተፈጠሩ ሃይማኖታዊ ያለመግባባቶችን በእውቀታቸው አስታራቂም ሆነዋል። በደርግ ዘመነ መንግስት የእስልምና ጉዳዮችን በ1967 የምክር ቤት አባልና የኡለማ ሊቀመንበር በመሆን መርተዋል። ከ10 ዓመት በፊት የአዲስ አበባ እስልምና ጉዳዮች ምክር ቤትን ሊቀመንበር ሁኖ መርተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትንም ለዓመታት መርተዋል። ተቀዳሚ ሙፍቲህ ሃጅ ዑመር ኢድሪስ ሀጅ ዑመር ሰው ሁኖ አንድነትን የሚጠላ ጤናማ አእምሮ ያለው ነው ለማለት ይቸግረኛል። አንድነት ለሀገር ልማት ለሰላምም መሰረት ነው ይሉ ነበር። አንድነት አስፈላጊ ነው። ሰላም አስፈላጊ ነው። ልማት አስፈላጊ ነው። እድገት አስፈላጊ ነው። ራስ መቻል አስፈላጊ ነው። ክጀላ ልመና አዋራዥ ተግባር መሆኑን እያንዳንዳችን ሙስሊሙ አውቆ ተይህ ሊቆጠብ ይገባል ነው የምንለው። ታላቁ የኢትዮጵያ የእስልምና ሊቅ የኢትዮጵያ የእስልምና ጉዳዮች ምክር ቤት መጅሊስ ፕሬዚዳንትና ተቀዳሚ ሙፍቲህ ክቡር ዶክተር ሐጅ ዑመር ኢድሪስ ከዚህ ዓለም በሞት መለየታቸው በሀገር አቀፍ ደረጃ ጥልቅ ሐዘንን ፈጥሯል። ሐጅ ዑመር ኢድሪስ ለሙስሊሙ ማኅበረሰብና ለሀገርም በርካታ አስተዋጽኦ ነበራቸው። በፍቅር የሚወዷቸው የሀገር ዋርካ ሲሉ የአባትነት ስምን ሰጥተዋቸዋል። ከመንፈሳዊ ዕውቀታቸውን ባሻገር ለሀገር ለውጥና አንድነት የከፈሉት ዋጋም ታላቅ ነው። ሐጂ ዑመር ኢድሪስ በኢትዮጵያ ለዘመናት ሲጠበቅ የነበረውን ኢስላማዊ ባንክ ምስረታ እውን እንዲሆን ከፊቱ ነው መርተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሕጋዊ ሰውነት እንዲኖረው በሀገሪቱ ፓርላማ እንዲጸድቅ፣ ከፍተኛውን ድርሻም የተወጡት እሳቸው ናቸው። ሐጂ ዑመር የአንድነት ምሰሶ የነበሩ በአመራር ዘመናቸው የሰላም ድልድይ በመሆን ያገለገሉ የዘመናት የአንድነት ተጣሪ መሆናቸውን በሥራቸው አስመስክረዋል። ሐጂ ራዕያቸው ከኢትዮጵያ የሚሻገር በአፍሪካም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 ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድ እና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። የሰላምና የአብሮነት ሰባኪ ሁከትና ግጭት በነገሰበት ጊዜ ሰላምን፣ መቻቻልንና አብሮነትን በመስበክ በሁሉም ሰው ዘንድ ተሰሚነት የነበራቸው አባት ነበሩ፣ ሐጅ ሙፍቲሂ ዑመር ኢድሪስ። የአዲስ አበባ ዩኒቨርሲቲም ለዚህ ማንነታቸው የክብር ዶክትሬትን ሰጥቷቸዋል። የክብር ዶክተር ተቀዳሚ ሙፍቲሂ ሐጂ ዑመር ኢድሪስ ህልፈታቸው ለኢትዮጵያ ታላቅ ኪሳራ ቢሆንም የእውቀትና የአንድነት የተቋም ግንባታ ውርሳቸው በታሪክ የሚዘከር ነው። ታላቁ ዓሌም በሚገባቸው ክብር ልክ የቅብር ሥነ ሥርዓታቸው እንደሚፈጸም ከተቋቋመው ሀገራዊ ኮሚቴ ተገልጿል። ኢና ሊላሂ ወኢና ኢለይሂ ራጅኦን እኛ የአላህ ነን ወደ እርሱም ተመላሾችነን ተብሎ እንደ ተከተበው ታላቁ ዓሌም ደጋግመው ወደ ጠሩት ጌታቸው ተመልሰዋል። አላህ ጀነተል ፍርዳውስ ይወፍቃቸው።